በነገራችን ላይ ሰላም ጤና ይስጥልኝ። ጉዴ ተከበራችሁ ቻናል የተከታታይ ሰላማችሁ ይብዛልኝ። ያው የሚያስቅ ነገር ሳገኝ እስቃለሁ፣ እኔ መብቴ ነው በቃ። ታካላችሁ ጥርስ አይከደንም። እኔ አንዳንዶቻችሁ በጣም ትገርሙኛላችሁ። ማለት ቆይ ቆይ፣ ወደ መጣሁበት መጀመሪያ ልግባ። ዛሬ ሀይሚዬ ፈታ ዘና እያለች ነው አበባ መስላ። ሌላው ነገር ደግሞ ለአንዳንድ ለምቀኞችም ለሸረኞችም የሚል ሙዚቃ ነው። ሀይሚዬ ዛሬ ሙዚቃው አልገባኝም፣ በስነስርዓት እኔ አልተረዳውትም፣ ግን የአንቺ አክት ምናምን ነገር በጣም ፈታ አድርጎኛል። በተለይ ደግሞ ውበትሽ እንደዘምር በይ። ለመቀኛና ለምቀኛና ለሸራኛማ ቦታ ትስጪ። ገብቶሻል አይደለ? ለምቀኛና ለሸራኛ ቦታ ከሰጠሽ ወደ ኋላ ነው የምትቀሪው። ልክ እንደ በፊቱ ማንንም እንደማትሰሚው አሁንም ማንንም ማተስሚ፣ ራስሽን ብቻ አዳምጪው ታቂያለሽ። በተለይ ደግሞ አንቺን አብዛኞቹ ሴቶች ናቸው የሚጠሉሽ። ወንድ ልጅ ወጥቶ ሀይሚ እንደዛ አደረገኝ ብሎ ሲጠላሽ ወይንም ሲያብጠለጥልሽ እኔ አይቻል አቅም ባይኔ እና አብዛኞቹ ሴቶች ናቸው ጥላቶችሽ። እነሱ ደግሞ የሚጠሉሽ ለምን በለጠችን፣ በዚህ እድሜዋ ለምን ገንዘብ ሜክ አደረገች፣ ለምን ገንዘብ አገኘች፣ ለምን ገንዘብ ያዘች የሚለው ያቃጥላችኋል እና የኔ ትንሽዬ ኔ የኔ ቅማም ሀይሚዬ ደግሞ ልጅ ናት የምትዩ ጡጦ ግጅላት ምናምን ላላችሁኝ፣ አዎ ሁል ጊዜም ሀይሚዬ ለእኔ ልጅ ናት፣ በእኔ እይታ ማለት ነው። ታውቃላችኋል ለእኔ በሀይሚ ቀልድ አላቅም፣ ድርድር አላቅም። በሀይሚዬ እና ክፉ ነገር እንድናገር አታድርጉኝ። የመሬ ነው ምላችሁ፣ በእሷ ቀልድ አላቅም። አዎ እኔ አንዳንድ ጊዜ አውቄ ነው ዝም ምለው እንጂ፣ በእሷ ከመጣችሁ ግን ተያይዘን ገደል ነው ምንገባው። በእሷ ቀልድ አላቅም። እንከባበር ሀይሚዬ የኔ ቆንጆ ደግሞ ሁልጊዜም እንደዛ አበባ መሳይ ፍክት በይ። ለወሬኛም ሆነ ለአሽካባጭ ለአንቺ ክፉ ነገር ለሚያስቡ ቦታ አትስጪ፣ ተያቸው። በእርግጥ በቅኔ እንደዚህ አናት አናታቸውን ማለት አሪፍ ነው፣ ግን ተያቸው። ማለት የዚህን ያክል ተጨንቃልናለች ምናምን ነገር ይሉሻል። ነገር ግን እንደማትጨነቂ ደግሞ እኛ እናቃለን። አለቀ። ሌላው ይሄ ሀይሚን አዝለሻ ዙሪ ምናምን ለምትሉት አዝላት አለው፣ ባገኛት አዝላት ነበረ። ያው ታውቃላችሁ፣ ስደት ሀገር ነው ያሉትና ባገኛት አዝላት ምን ችግር አለሁ እህቴ። ያደለች እንዴ በጣም ጉት ትገርማላችሁ። የማይባል ነገር አትበሉ። በቃ የማይሆን ነገር አታውሩ። የሚሆን ነገር አውሩ። ሰውን ክፉ እንዲናገር አታደርጉ። እኔ ሀይሚ ብዬ ሳስብ ራሱ ውስጤ ደስ ይለኛል። ውስጤ በደስታ ነው የሚሞላው። ሌላውን ተውትና ማለት ነው። ሀይሚ ታጥፋም አታጥፋም ስህተት የሚኖራት አይኖራት እኔ ከነ ስህተቷ ነው መወዳት። ይህን ራሱ እናንተ አታቁም። በእርግጥ ምንም ነገር አጥፍት አታቀም የምሬን ነው። ሁሉም ነገር የሆነ ለበጎ ብላ ያሰበችው ነገር ስህተት ሆኖ የሚያዩት ሰዎች አሉ። ለአስተማሪ ነገር ነው ብላ የምትሰራው ነገር እንደ ስህተት እንደ መጥፎ አድርገው የሰው ልጅ አረዳዱ የሚረዳበት መንገድ አለ፣ ይለያያል እና ለዛ ነው እንጂ ቆም ብለን ካሰብነው ሀይሚ ይዘው የምትመጣው ነገር ምንም ስህተት የለበትም። ይሄው ነው ፋክቱ። እንግዲህ እየመረራችሁም እየጨመቃችሁትም ዋጡት። አንዳንዶቻችሁ ደግሞ በጣም በጣም በጣም ትጠሏት አላችሁ። በጣምም ጥሏት ስለምትቀኑባት ነው በተቃራኒው። ይገባናል። አይዟችሁ፣ ብዙም አትቅኑ እና ይኸው ነው ይኸው ነው ለማንኛውም፣ ሀይሚዬ ይመችሽ። እንደዚህ ዝንጥበይ ለወደኛ ቦታ እንዳሰጭ እንዳትጨነቂ እንዴ! ለእነሱ ማታ ተጨነቅሽ፣ ደካማ ጎንሽን ታዩ ታገኙት። እንትን ነው የሚሉት መረማመጃ ነው የሚያደርጉሽ። ስለዚህ ነገሩ ማንም መረማመጃ ሊያደርግሽ አይችልም። እኛ አለንልሽ፣ እኛ አፋቸውን እናስዛለን። ትላላችሁ? ላይክ ሼር አድርጉ።